ጂሃድን በሰይፍና በመሳሪያ ብቻ ገድቦ ማየት አለአዋቂነት ነው። አምስት ወቅት ሶላትን በወቅቱ በሰዓቱ በስርዓቱ መስገድ አንድ የጂሃድ አካል። እንቅልፍ ላይ የነበረ ሰው እንቅልፉን ተቋቁሞ ተነስቶ መስገዱ ጂሃድ ነው። ገበያ ላይ የነበረ ሰው ገበያውን አቁሞ፣ ቢሮ ላይ የነበረ ሰው የቢሮ ስራውን ትቶ በር ዘግቶ ሶላትን በታዘዘው መሰረት በተጠራበት ስፍራ ላይ በጀማዓ በአደብ በስርዓት መስገዱ የጂሃድ ዓይነት ነው። ሁሉም በታዘዘው መሰረት ዓለም ላይ ያለ ሙስልም ዘካ ቢያወጣ ኖሮ ምድር ላይ አቅመ ደካማ ድሃ አይኖርም ነበር። ብር ተርፏቸው በብርም ይጫወቷሉ። ለአንድ ቀን ውሏቸው በመቶ ሺዎች ቤት የሚያወጡ አሉ። ለመዝናናት ብለው እጃቸውን ውድ ሽቶ ገዝተው በሽቶ እጃቸው የሚታጠቡ አሉ። የምግብ ተዋጽኦዎችን፣ የምግብ አይነቶችን ለውጫዊ ቆዳቸው የሚመግቧሉ ተርፏቸው ሰው ደክሞት ከረሃብ ብዛት የመጣ እያዞረው እያጠለወለው የወደቀ መተንፈስ እያቃተው በረሃብ የሞቱ የገረጡ ብዙዎች። እነዚህ በአግባቡ ዘካ ቢያወጡ በዛ ልክ የሚያፈሱት ገንዘብን ባልኖረ ነበር። እነሱ ጋር ተርቦ መንገድ ላይ የሚወድቅና በረሃብ የሚሞትም ባልኖረ ነበር። ጂሃዱ ላይ ወድቀው ነው። ጂሃድ ማድረግ አቅቷቸው ነው። የገንዘብ ጂሃድ ላይ በዙሪያችን ያሉ ሰዎች ብዙ ጊዜ ወንጀል ሲሰሩ አይተን ዝም የምንል ከሆነ ጂሃድን ትተናል ማለት ነው።

በዱንያም በአኼራ ሰላምን ደህንነትን የፈለገ ሰው በሁሉም ቦታ ላይ አላህን ተባረከ ወተዓላ ሊፈራ ይገባዋል። ዱንያ ላይ ከአላህ ፍርሃቻ ውጪ በሆነ መንገድ ላይ የተጓዘ ከአላህ ፍርሃቻ ተቃራኒ በሆነ መንገድ ላይ ለነፍስያው ፍሬን ለቆ እንደፈለገች እንድትሆን የፈቀደ ዱንያ ወይም አኼራ ላይ ወይም ሁለቱም ሀገር ላይ አላህን ተባረክ ወተዓላ ያለ መፍራቱን ዋጋ መቅመሱ አይቀር። በተለያየ መልኩ አላህን አስቆጥቶ አላህን የማይፈራን ሰው አካሄድ ሄዶ ሳለ ዱንያ ላይ ጸጋን ስላገኘ ስለ ተመቸው ከወንጀሉ አላህን ተባረክ ወተዓላ ከማስቆጣቱ መዘዝ የሚተርፍ የመሰለው ሰው የተታለለ የተሸወደ ሰው ቢኖር እሱ ነው። አላህ በተከበረው ቃሉ መን ያዕመልሱ አንዩጅዘ ቢህ ብሏል። መጥፎን ስራ የሰራ አላህን ያስቆጣ የዋጋውን ያገኛል፣ ብሏል ይህ የጌታችን የአላህ ቃን። አላህን መፍራትን መተው እንደፈለጉ መሆን የአላህን መንገድ ትቶ በሸይጣን መንገድ መጓዝ ስሜትን መጋለብ ወይም ዱንያ ላይ ወይም አኼራ ላይ ዋጋ ማስከፈሉ አይቀርም። መጥፎን ስራ የሰራ የዋጋውን ያገኛል ተብሏልና፣ እነሆ ያለነው ዱንያ ላይ ነው። አንድ ቀን ከዱንያ መውጣታችን አይቀርም። ቀንና ሌሊት ማለፊያዎች ናቸው፣ መተላለፊያዎች ናቸው። የተለያዩ ቀንና ሌሊቶችን እያለፍን አኼራ ላይ መድረሳችን አይቀርም። አጀላችን እየቀነሰ፣ ስራችን እየተጻፈ ሪዝቃችንን እየበላን ሞታችንን ምንጠብቅ ደካማ ሰዎች መሆናችንን እንረሳ አይገባም። ሞት ወደኛ የሚመጣው በድንገት ነው። በጣም ጥቂት ሰዎች ታመው ተሰቃይተው ሞትን ጠብቀው ሞትን ሊቀበሉ ሊያስተናግዱ ይችሉ ይሆናል። ነገር ግን በተለይ ወደ ቅያማ በተጠጋን ቁጥር የድንገት ሞት እንደሚበዛ ተነግሯል። ሳንዘጋጅ ያበላሸነውን ሳናስተካክል ያበላሸነውን ሳናስተካክል አላህን ተባረክ ወተዓላ ምህረት ሳንጠይቅ ያስቀየምናቸው የበደልናቸው ሰዎችን ይቅርታ ሳንጠይቅ ሞት ሊወስድን እንደሚችል በማወቅ ሁሌም ኸይር ሥራ በመሥራት ወንጀልን በመተው ጥሩ ሰው በመሆን ሷልሕ ሰው በመሆን ሞትን ተዘጋጅተን ልንጠብቅ ይገባናል። ኸይር የዘራ ኸይር ያጭዳል፣ ሸር የዘራም ሸርን ያጭዳል። ሁሉም የዘራ ሰው የዘራውን ያገኛል አብዱላህ ብኑ መስዑድ ይሉ እንደነበረው። ሁሉም የዘራ ሰው ወሊ ኩሊ ዛርዒን ማዘራ የዘራው አለለት። ኸይርን የዘራ ኸይርን የሰራ ነገ አላህ ዘንድ ተባረከ ወተዓላ ተባዝቶ ያገኘዋል የዘራው። እዚህ ዱንያ ላይም ኸይርም ይሠራ ኸይርም ይዘራ ሰው በሰላም ይኖራል። የውስጥ ደስታን አላህ ይሰጠዋል። የውስጥ ሰላምን፣ መረጋጋትን አላህ ያድለዋል። የውስጥ ሰላም የውስጥ ደስታ በገንዘብ በሥልጣን በዝና አይደለም የሚገኘው

መጨናነቅ መረበሽ የሌለበት ሲሞት ወደ አኼራ ሲሸጋገር ዱንያ ላይ ሰራው ከነበረው በበለጠ መልካም ስራውን አባስተን ንጥፍ ድር ባድርገን እንመነደዋለን ይላል። በተቃራኒው ህይወት ላይ ኢማን ከሌለ፣ አላህን መፍራት ከሌለ፣ ከወንጀል መራቅ ከሌለ፣ ኸይር ስራን በብዛት መስራት ከሌለ ህይወት ጣም ያጣል፣ ትርጉም ያጣል። መኖርም መሞትም እኩል የሆነባቸው ሰዎች አሉ። ለምንድን ነው መኖረው በዚህ መልኩ ይሉ ሰዎች አሉ። የገባው ሰው አንድ ቀን ኖሮ አንድ ሶላት መስገድ፣ አንድ ጊዜ አላህን ማውሳት፣ ኢስቲግፋር ማድረግ ትልቁ ዋጋ እንዳለው አውቆ መኖረን ይመኛል። ከአላህ በማራቁ አላህን በማስቆጣቱ ህይወቱ የተበለሻሸ ሰው መኖረን ይጠላል። አኼራ ላይ ያለው ህይወት ከዱንያው የበለጠ ከባድ እንደሆነ ስለማያውቅ ነው። ይህ እንዳይሆን የዱንያ የአኼራ ህይወታችን እንዲያምር እንዲስተካከል፣ በዱንያም በአኼራ የሰላም የተረጋጋ የደስታ ህይወት እንድንኖር ዘውትር ራሳችንን ነፍሳችንን ልንታገል ይገባና ጂሃድ ብዙ አይነት ነው። አላህ ተባረከ ወተዓላ ጂሃድ አድርጎ ብሎ ቁርአን ላይ ያዟል በበርካታ አንቀጾች። ጂሃድ አይነቱ ብዙ ነው። መሳሪያ ታጥቆ ሰይፍ ይዞ መውጣት ብቻ አይደለም። ብዙ አይነት ጂሃዶች አሉ።

በአላህ መንገድ ላይ ለመጽናት ስትሉ ዲንን የበላይ ለማድረግ ስትሉ በኢኽላሱ ታገሉ። ጌታ አላህ ማርጧችኋል፣ ዲንን ወፍቋችኋል፣ እስላምን አድሏችኋል። ዲናችሁ ላይ ካቅም በላይ የሆነን ነገር አላዘዛችሁም። የነቢዩላህ ኢብራሂምን ገራገሩን ቀጥ ያለውን ዲን እንድትከተሉ አዟችኋል። በቁርአንም ከቁርአን በፊት በነበሩ ነቢያት ላይ በወረዱ መጽሐፍትም ሙስሊሞች ብሏችኋል። መልእክተኛው እናንተ ላይ ይመሰክራል እንዳደረሰ እንደ መከረ ነቢዩ ዓለይሂ ሰላቱ ወሰላም በብዙ ሺዎች የሚቆጠሩ ሰዎችን ሐጅ ላይ አግኝተው ከፊታቸው ቆመው የተላኩበትን መልእክት አድርሻ ያለሁኝን ብለው ጠይቀው አዎን ብለዋቸዋል፣ መስክረውላቸዋል፣ አድርሰዋል። እዚያ ቦታ ላይ ከነቢዩ ዓለይሂ ሰላቱ ሰላም የእስላምን መልእክት የተቀበሉ ሰሃቦቻቸው ደግሞ ለቀጣይ ትውልድ አሸጋግረዋል። እነሱን ቀጥሎ ላለው እንዲህ ያለ እኛ ጋር ደርሷል።

ግዴታ የሆኑ ነገሮችንም ሲተው ተዘናግቶ ነው በግዴለሽነት ነው የሚተወው ሊያህሊከ መን ሐለከ ዐን በይነቲን ወይሕያ መን ሐያ ዐን በይነ ገጠር ከተማ ላይ ዲን ገብቷል ታውቋል ደርሷል። በጣም ጥቂት ሰዎች ያልደረሳቸው ሊኖሩ ይችላሉ ያልደረሰውን ሰው አላህ አይቀጣም አብዛኛው ሰው ግን ደርሶታል። ዱንያ የዱንያ ብልጭ ልጭ ጊዜያዊ ስሜትና ደስታ አሸንፎት ሸንግሎት ጌታውን ያስቆጣል እንጂ የሰው ልጅ ዲኑ ግልጽ ነው ደርሷ እናንተ ላይ የአላህ መልእክተኛ ይመሰክሩባችኋል። እናንተም ደግሞ ነቢያችሁ በነገሯችሁ መሰረት ካሁን ቀደም ያለፉ ህዝቦች ላይ መልእክተኛ እንደተላከላቸው ትመሰክራላችሁ። ስለዚህ ትልቅ ደረጃ ያላችሁ ሰዎች ህዝቦች ናችሁና ፈአቂሙ ሶላተ ሶላትን ስገዱ። ምስጋና አላህ ሙስሊም ስላደረጋችሁ ሶላትን ስገዱ ቀጥ አድርጋችሁ አስተካክላችሁ የጂሃድ አካል ነው። አምስት ወቅት ሶላትን በወቅቱ በሰዓቱ በስርዓቱ መስገድ አንድ የጂሃድ አካል ነው። እንቅልፍ ላይ የነበረ ሰው እንቅልፉን ተቋቁሞ ተነስቶ መስገዱ ጂሃድ ነው። ገበያ ላይ የነበረ ሰው ገበያውን አቁሞ፣ ቢሮ ላይ የነበረ ሰው የቢሮ ስራውን ትቶ በር ዘግቶ ሶላትን በታዘዘው መሰረት በተጠራበት ስፍራ ላይ በጀማዓ በአደብ በስርዓት መስገዱ የጂሃድ አይነት ነው። ዋአቱ ዘካተ ዘካንም ስጡ። ይህም ሹክርም ነው። አላህ ሙስልም ስላደረገን ኒዕማን ስለሰጠን የነቢዩ ዓለይሂ ሰላቱ ወሰላም ኡመት ስላደረገን የነቢዩ ላህ ኢብራሂምን ቀጥ ያለውን ገራገሩ እንዲን ለመከተል ስላበቃን ምስጋና ነው። ሹክርን ሹክሩ በተግባር መሆን ስላለበት ይህም ብቻ አይደለም፣ የጂሃድም አካል ነው። ዘካን መስጠት ሰዎች በሐራም ባልተፈቀደ መንገድ እንኳ ያመጡ የሀብት መጠናቸውን ለመጨመር በሚጥሩበት ጊዜና ሁኔታ ላይ አይኔ ሙስልም ነኝ አላህ ተባረከ ወተዓላ ከንብረቴ ዘካ እንዳወጣ አዞኛል ብሎ ስሜትን አሸንፎ አላህ ከሰጠን ቀንስ መስጠት ትልቅ ጂሃድ ነው። ስግብግብነትን፣ ስስታምነትን የሚያሸንፉበት ከገንዘብ የበለጠ አላህን የሚወዱበት ከዱንያ በልጭልጭ ይልቅ ጀነትን የሚናፍቁበት የጂሃድ አይነትም ስንቶች ናቸው። አላህ ብዙ ኒዕማ ሰጥቷቸው ከሰጣቸው ኒዕማ እጅግ በጣም ትንሽን መጠን ዘካ ስጡ ሲባሉ ወደ ኋላ ብለው ከአላህ ይተጣሉ በሚመቻቸው ነጥቦች ላይ ሙስሊሞች ናቸው የመረጡ ደስ ማይላቸው ውስጣቸው ማይቀበለው ነገር ላይ ደግሞ ሙስሊሞች ያልሆኗል። ዘካ የሰጡም እንደሆነ አላህ ያዘዛቸውን ያክል ሳይሆን ለራሳቸው ደስ ያላቸውን ያክል የሚሰጥ። ሁሉም በታዘዘው መሰረት ዓለም ላይ ያለ ሙስሊም ዘካ ቢያወጣ ኖሮ ምድር ላይ አቅመ ደካማ ድሀ አይኖርም ነበር። ብር ተርፏቸው በብርም ይጫወቱ አሉ። ለአንድ ቀን ውሏቸው በመቶ ሺዎች ቤት የሚያወጡ አሉ ለመዝናናት ብለው። እጃቸውን ውድ ሽቶ ገዝተው በሽቶ እጃቸው የሚታጠቧል። የምግብ ተዋጽኦችን የምግብ አይነቶችን ለውጫዊ ቆዳቸው የሚመግቧሉ። ተርፏቸው ሰው ደክሞት ከረሃብ ብዛት የመጣ ያዞረው ያጠለወለው የወደቀ መተንፈስ እያቃተው በረሃብ የሞቱ የገረጡ ብዙዎች። እነዚህ በአግባቡ ዘካ ቢያወጡ በዛ ልክ የሚያፈሱት ገንዘብን ባልኖረ ነበር፣ እነሱ ጋር ተርቦ መንገድ ላይ የሚወድቅና በረሃብ የሚሞትም ባልኖረ ነበር። ጂሃዱ ላይ ወድቀው ነው። ጂሃድ ማድረጋቅቷቸው ነው የገንዘብ ጂሃድ ላይ ወዕተሲሙ ቢላህ። ጂሃዱ ላይ ስኬታማ ለመሆን ጠላታችሁን፣ ሸይጣንን፣ ነፍስያችሁን ለማሸነፍ ወደ አላህ ተጠጉ። አላህን እርዳታ ጠይቁ። ረዳታችሁ አላህ ነው። እርዳኝ በሉት ይረዳችኋል። ወዳጃችሁ አላህ ነው። እንዲህ ወዳችሁ እሱን ታዘዙ ይወዳችኋል ተብሏል።

ስራ የሌላቸው ሰዎች የስራ ማስታወቂያ ፍለጋ ሲኳትኑ ሲደክሙ ይውላሉ። ያውም የዱንያ ስራ ነው። ሊሆንም ላይሆንም ይችላል። አላህ በተከበረው ቃሉ ስራ የሚፈልግ ማን አለ ያለነው። የስራው ደመወዙ ምንድነው? ጀነት ነው። ጥቅሙ ምንድነው? ወንጀልን መማር ነው። هل أدلكم على تجارة تنجيكم من عذاب أليم የዱንያ ስራ ከዱንያ ድህነት ነው የሚያወጣው የዱንያ ባለጸጋ ባለሀብት ባለ ሀብት ነው የሚያደርገው አብዛኛውን ጊዜ ጥቂቶች ናቸው እንጂ ከቻሎበት በዱንያ ሥራ ጀነትንም ሊሸምቱ የሚችሉ ጥቂቶች ናቸው አላህ ተባረከ ወተዓላ ቁርአን ላይ ያስተዋወቀን ሥራ ጥቅሙ ምንድነው ከአላህ ቅጣት ከሰማሚው የጀሃነም እሳት የሚያድን ነው ምንድነው ይህ ሥራ ቱሚኑነ ቢላህ ወረሱሊህ በአላህ ማመን በመልእክተኛው ማመን ያዘዙትን መታዘዝ የከለከሉትን መከልከል ወቱጃሂዱነ ፊ ሰቢል ላህ አምኝ ያለሁ ብሎ ቁጭ ማለት የለም። እውነተኛ አማኝ ካመነ በኋላ ይንቀሳቀሳል፣ አማኝነቱን በተግባር ያስመሰክራልና አምናችሁም በአላህ መንገድ ትታገላላችሁ። በምን ትእሚኑነ ብላሂ ወረሱሊሂ ወቱጃሂዱነ ፊ ሰቢል ላህ ቢአምዋሊኩም ወአንፉሲኩም በአላህና በመልእክተኛው ካመናችሁ በኋላ ሌላው የሥራው አይነት ሥራው የሚያካትተው ሀላፊነት በገንዘባችሁም በህይወታቸሁም በአላህ መንገድ ትታገላላችሁ። የሥራውን ዝርዝር ኃላፊነቱን እየነገረን ምክንያቱም፣ ክፍያው ከፍ ያለ ነው። ከጀሃነም ድኖ ጀነት መግባት ነውና፣ አላህ እየነገረን እየጠራን ያለው ሥራ ወደሱ ወደ እሱ እየጠራን ያለው ሥራ ከጀሃነም አድኖ ጀነት የሚያስገባ ነው። ታዲያ ለጀነት የሚከፈለው ዋጋ ከፍ ያለ መሆን አለበት። በአላህ ማመን በመልእክተኛው ማመን ነው፣ ያዘዙትን በመታዘዝ የከለከሉትን በመከልከል። ይህ ሥራ ውስጥ ከሚካተቱ ነገሮች አንዱ ደግሞ ጂሃድ ነው። መታገል ነው። ጂሃድን በሰይፍና በመሳሪያ ብቻ ገድቦ ማየት አለአዋቂነት ነው አንዱ የጂሃድ አካል ነው መስፈርቱ ሲሟላ ይደረጋል። ጀነት መግቢያ መንገድ ነው። ከሱ በተጨማሪ ግን ብዙ ጂሃዶች አሉ። የገንዘብ ጂሃድ አለ። ለዚህም ነው ከሱ አስቀድሞ ነው በዚህ አንቀጽ ላይ የጀመረው ወቱጃሂዱነ ፊ ሰቢል ላህ ቢአምዋሊኩም ወአንፉሲኩም በአላህ መንገድ በገንዘባችሁና በህይወታችሁ ትታገላላችሁ። ገንዘባችሁን፣ ህይወታችሁን ለአላህ ትሰጣላችሁ፣ ለዲን ትሰጣላችሁ። አድርጉ የተባላችሁትን ታደርጋላችሁ። ወጪ አውጡ በተባላችሁበት ቦታ ላይ ገንዘባችሁን ሳሰስቱ፣ ሳያሳዝናችሁ ታወጣላችሁ። ይሄ ነው ትርፋማው ንግድ። ዛሊኩም ኸይሩን ለኩም ኢን ኩንቱም ተዕለሙን፣ ይህ ለእናንተ የተሻለ ነው። ነፍስን ገንዘብን ለዲን መስጠት ለአላህ መስጠት በህይወት በገንዘብ በጉልበት በጊዜ። በቻሉት ነገር ሁሉ ለዲን መታገል። ይህ የተሻለ ነው ለናንተ፣ እንደሚሻል ካወቃችሁ ደግሞ ይኸው ሜዳው፣ ታገሉ ለዲን በገንዘባችሁም በሕይወታችሁም ያለ ነው። የገንዘብ ጂሃድን ለማድረግ ዝግጁ የሆነ ሰው ኸይር ላይ ወጪ አድርግ በተባለ ቁጥር ሁሉ ሳይሰስት ወጪ ያደርጋል። ነፍሱን ለአላህ ለዲን አሳልፎ ይሰጣል። በረደኝ ደከመኝ አይልም። የአላህን ውዴታ የሚያገኝበትን ሁሉን ነገር ያደርጋል። ይሄን ስራ የሚሰሩ ሰዎች ከሚያገኙ ትርፍ አንዱ የውፊር ለኩም ድኑ በኩም ይሄን ካደረጋችሁ በአላህ እና በመልክተኛው ካመናችሁ በዲን መንገድ ለዲን ብላችሁ ራሳችሁን ለዲን ተገዥ ለማድረግ ዲንን የበላይ ለማድረግ በገንዘባችሁም በሕይወታችሁም ከታገላችሁ አላህ ተባረክ ወተዓላ ወንጀላችሁን ይምራችኋል። ሙእሚን እውነተኛ አማኝ ወንጀሉንና ወንጀሉ የሚያመጣበትን የአላህን ቁጣና ቅጣት የሚፈራውን ያክል ምንም አይፈራም። አላህ ተባረከ ወተዓላ ከጀሃንም ያዳ ነው። በእርግጥም ታድሏል። ላ ፈመን ዙሕዚሐ ዓኒ ናሪ ወኡድኺለ ልጀነተ ፈቀድ ፋዘ። ከጀሃንም ያራቀ ጀነት የገባ በእርግጥ ታድሏል፣ ስኬታማ ሆኗል፣ ተሳክቶለታል። ላ ከጀሃንም ድኖ ጀነት መግባት የሚቻለው ከወንጀል ንጹሕ ሲኮን ነው። በወንጀል ያደፈ የቆሸሸ በጀሃንም እሳት ይጸዳል። እዚህ ዱኒያ ላይ አልቆሽም አረክስም ያለ ሰተት ብሎ ጀነት ይገባልና ሰው እንደመሆናችሁ የተለያዩ ጥፋቶች ሊኖሩባችሁ ይችላሉና በአላህ ካመናችሁ ወንክተኛው ካመናችሁ ገንዘባችሁን በአላህ መንገድ ወጪ ካደረጋችሁ አላህ ወንጀላችሁን ይመራችኋል። ወንጀላችሁን ምሮ ንጹሕ ካደረጋችሁ በኋላ ደግሞ ወዩድኺልኩም ጀናት ተጅሪ ሚን ታህቲሃ አልአንሃር ከበስተ ሥሯ የተለያዩ አይነት ወንዞች የማር የወተት ወዘተ ወንዞች የሚፈሱበት ጀነትም ያዝገባችኋል። መልካም የሆኑ መኖሪያ ቤቶችንም ጀነት ውስጥ ይሰጣችኋል። ጀናት አድኒን ሁሌ የሚኖርበት ማይሰለች የጀነት ህይወትን ቤትን፣ የጀነት ወንዝን፣ የጀነት አትክልትን ታገኙበታላችሁ። ዱንያ ላይ አላህ በነገራችሁ ሥራ በአላህ የማመን በመልእክተኛው የማመን አላህና መልእክተኛውን የመታዘዝ በጉልበት በጊዜ በገንዘብ በህይወት ለዲን የመታገል ገንዘብን ህይወትን ሙሉ ለዲን የመስጠት ለአላህ ታዛዥ የመሆን አንድ ጥቅሙ ከወንጀል ጸድቶ በጸጋይ የተሞላቸው አጀነት ውስጥ መግባት ይቻላል። ዛሊከል ፈውዙል አዚም ይላል ትልቁ እድል ማለትም ይሄ ነው። ይሄን ያገኘ ሰው ብርግጥም እድለኛ ሆኗል ይላ። እድል ሀብት መሰብሰብ አይደለም ዱንያ ላይ ለኸይር ወጪ የማያደርጉትን ሀብት መሰብሰብ አይደለም። ስልጣን ማግኘት አይደለም። የብዙ ንብረቶች ባለቤት የብዙ ልጆች ወላጅ መሆን አይደለም። ዝናን ስልጣንን ማግኘትም አይደለም። ትልቁ ዕድል ይህ ነው። አላህ የነገረን ቁርአን ላይ በአላህ መንገድ ኖሮ በአላህ መንገድ ሞተ። ሕይወትን፣ ገንዘብን ለዲን ሰውቶ ሰጥቶ ከወንጀል ጸጥቶ ጀነት መግባት ይህ ብቻም አይደለም። ወኡኽራ ቱሒብቡነሃ ነስሩን ሚነላሂ ወፈትሑን ቀሪብ ላ ዱንያም ላይ ድልን የምታገኙት ነፍሳችሁ ላይ፣ ስሜታችሁ ላይ፣ ሸይጣናችሁ ላይ፣ የዲን ጠላቶቻችሁ ላይ ድል የምታደርጉት በምንድን ነው? በዚህ ነው። በአላህና በመልእክተኛው በማመን በሁሉም መልኩ ለዲን በመታገል የዱንያ አኼራን ድልን የበላይነትን ታገኛላችሁ። ብዙ ሰዎች ኸይር መሥራት እየፈለጉ ስሜታቸው ወደ ሸር ይወስዳቸዋል፣ ነፍስያቸው ታሸንፋቸዋል፣ ሸይጣን ያሸንፋቸዋል። ነስሩ ሚነላህ የሚለው ሸይጣንን ማሸነፍን ስሜትን ማሸነፍንም ጭምር ያካትታል። በአላህ ስናምን ኸይር ስንሰራ ስንታገላት ነፍስያችንን ኸይርን ለመስራት ጂሃድ ያስፈልጋል። ነፍስን መታገል ያስፈልጋል። ከጂሃድ ዓይነቶች አንዱ ነፍስን መታገል ነውና ነፍሱን ታግሎ አሸንፎ ኸይር የሠራ ሰው ስሜቱን አሸንፏል፣ ሸይጣኑን አሸንፏል፣ ድል አድርጓል ማለት ነው። በዚህ ድሉ የሚያገኘው ሽልማት ጀነት ይሆናል። ሙእምኖችን ይሄን ደስታ ንገራቸው፣ ይሄን የምስራች ንገራቸው ይላ አላህ ተባረክ ወተዓላ የነገረንን አምነን ልንቀበል ልንተገብር ነፍስያችንን ኸይር ላይ እንድንጸና ልንታገል ይገባል። በተለይ ፊት ለፊታችን መልካም ስራ ተወዳጅ የሚሆንባቸው ቀናት እየመጡ ነው። ከጥቂት ሳምንታት በፊት ነው ረመዳኑን የሸኘ ነው። ብዙም ሳንቆይ አሽር ዱል ሒጃ እየመጡ ነው። በየጊዜው ቀንና ሌሊት ይዘውት የሚመጡት በረከት አለ። የአምስት ወቅት ሶላትን በአግባቡ መስገድ ቀኑን በዚክር በዱዓ በቁርኣን ማሳለፍ፣ እነዚህ ሁሉ ከቻልንበት ለኛ የኸይር ሜዳ ዎች ናቸው፣ ገበያ ዎች ናቸው። ኸይሩን አላህ እንዲያገራለን አዘውትርን ዱዓ ልናደርግ ልንማጸን ነው ከሸሩ ሱን ከሚያስቆጣ ነገር

ሁለተኛው የጂሃድ ደረጃ ከሸይጧን ጋር ጂሃድ ማድረግ ነው። ሦስተኛው ከካፍሮች ጋር ጂሃድ ማድረግ ሲሆን፣ አራተኛው ከሙናፊቆች ጋር ጂሃድ ማድረግ ነው። እነዚህ ሁሉ የጂሃድ ዓይነቶች ናቸው። ከነፍስ ጋር የሚደረገው ጂሃድ ራሱ ውስጡ ላይ አራት ደረጃዎች አሉት። አንደኛው አላህ የሚወደውና የሚጠላውን ለማወቅ ዲንን ለመማር ነፍስን መታገል ነው። ይሄ ኸይር ነው ያዋጣል ያኮራል ብሎ መልካምን ነገር ማወቅ፣ ይሄ ደግሞ መጥፎውን አላህን ያስቆጣል ብሎ መጥፎን ነገር ማወቅ አንድ የጂሃድ አካል ነው። ለዲን ትኩረት ሰጥቶ ትምህርት ባለበት ሄዶ መማር፣ ለዚህም ያስከፍለውን ዋጋ መክፈል፣ መታገስ፣ መውጣት፣ መውረድ፣ በሥራ ደክሞ ከሥራ በኋላ ከሥራ ጎን ለጎን መማር የጂሃድ አካል ነው።

ይሄን ካጣ አላህም የሚወደውና የሚጠላውን ካላወቀ እድለቢስ ይሆና ከህይወቱ ምንም ያተርፈው ነገር አይኖርም። ከመኖሩ መሞቱ የተሻለ ይሆናል፣ በመኖሩ የአላህን ቁጣ ስለሚሸምት፣ ከአላህ ስለሚርቅ። ስለዚህ የመጀመሪያው የነፍስያ ጅሃድ አካል አላህም የሚወደውን ለማወቅ፣ አላህ የሚጠላውን ለመለየት ትግል ማድረግ ነው። ሁለተኛው የነፍስያ የጅሃድ አካል ያወቁትን ለመስራት ነፍስያን መታገል ነው። ነፍስ ኸይርን ጥሩ ነገር እንድታውቅ ከሷ ጋር መታገል። ማወቅ አለብኝ መማር አለብኝ፣ ጅህልናን፣ ኋላቀርነትን፣ መሀይምነትን ማስወገድ አለብኝ ተብሎ ተዘጋጅቶ መማር። ሁለተኛው የጂሃድ ዓይነት የነፍስያ ጂሃድ ዓይነት ነፍስያችን ባወቀችው እንድሰራ መታገልን። ማወቅ ብቻ ዋጋ የለውም፣ ጥቅም የለውም። የማይሰሩበትን እውቀት መሸከም ከትርፉ ከጥቅሙ ጉዳቱ ያመዝናል። አውቀህ ነበረ ምን ሰራህ? ባወቅሽው በሰማሽው ምን ሰራሽበት ተብሎ መጠየቅን ያስከትላል። የተለያዩ ነገሮችን ሐራምነት እያወቁ መዳፈር፣ የተለያዩ ነገሮችን ግዴታነት እያወቁ መዘናጋት አላህ ዘንድ ተባረከ ተዓላ ትልቁ ዋጋ ያስከፍላል። ሶስተኛው የነፍስያ የጂሃድ ዓይነት ያወቁትን የተገበሩትን ለሌሎች ለማድረስ ነፍስን መታገን፣ ካልሆነ እውቀትን በመደበቅ ወንጀል መጠየቅን ያስከትላል ያወቁትን የተማሩትን ከዛ በኋላ የተገበሩትን ተግባር ላይ ያዋሉትን መጥፎ ነገር መጥፎ መሆኑን ካወቁ መራቅ። ነፍስያችን መጥፎ ነገር እንድትርቅ መታገል ማስገደድ፣ ጥሩን መልካምን ነገር እንድትሰራ መታገል ያስፈልጋል። ከዛ በኋላ ራስን ሙሉ ከፍ ካደረጉ በኋላ ሌሎች መልካምን ነገር እንዲሰሩ መጥፎ ነገር እንዲርቁ ነፍስያችንን መታገል። በዙሪያችን ያሉ ሰዎች ብዙ ጊዜ ወንጀል ሲሰሩ አይተን ዝም የምንል ከሆነ ጂሃድን ትተናል ማለት ነው። ራስ ቀጥ ለማለትም ጂሃድ ያስፈልጋል። ሌሎችን ቀጥ ለማድረግም ጂሃድ ያስፈልጋል። ይሄ በመልካም የማዘዝ ከመጥፎ የመከልከል ጂሃድ ይባላል። ለራሳችን ብቻ መልካም ሰው መሆን ቀጥ ያለ ሰው መሆን አያድነንም። የኢማን አካል አንዱ ለሙእመን የማይገባን ነገር ሲያዩ ማስወገድ ነው፣ ማውገዝን። በአላህና በመጨረሻው ቀን የሚያምን ሰው መጥፎ ነገር ካየ በእጁ ያስወግድ፣ በመላሱ ይናገር፣ በልቡ ይጥላ ተብሏል። ይሄም ጂሃድ ያስፈልገዋል፣ ጀግንነት ያስፈልገዋል። ወንጀል የሚሰሩ ሰዎች ዙሪያችንን ከበውን ከእነሱ ጋር አብረን ተሳስቀን ተመሳስለን የምናሳልፍ ከሆነ የምናልፍ ከሆነ ጅሀድን ትተናል ማለት የማስተማርን ሰውን የመምከርን ጅሀድ ለነቱ አይገባም አንድ የጅሀድ አካል ነው ሌላውና አራተኛው የነፍስያ ጅሀድ አካል ኸይርን መልካምን ነገር ሲማሩ መልካምን ነገር ሲተገብሩ መልካምን ነገር ሲያሰራጩ ሲያስተላልፉ በሰዎች በኩል የሚመጡ ችግሮች ይኖራል መከራዎች ይኖራል ያ ላይ መጽናት ነው ሰዎች አዳሊ ሊያደርጉ ሊሰድጉ ሊተቹ ቅጽል ስም ሊያወጡ ይችላሉ። አጥባቂ ወጋ፣ አጥባቂ አክራሪ ወዘተ ሊሉ ይችላሉ። የራሱን ሕይወት ዝም ብለህ ኖር በሰው ሕይወት ምን አገባህ ሊሉ ይችላሉ። ሌላም ሌላም ሊሉ ይችላል። ሰዎችን ከስሜታቸው የሚከለክል ሰው ሰዎች ዘንድ አብዛኛውን ጊዜ ይጠመዳል፣ ይጠላል። ይህ ላይ መሶበርና መታገስ ያስፈልጋል። ይሄ የነፍስያ ጂሃድ ነው። ከነፍስያው ጋር ጂሃድን ያሸነፈ ከነፍስያው ጋር ጂሃድ አድርጎ ነፍስያውን ያሸነፈ ቀጣይ የጂሃድ ዓይነቶች ላይ ስኬታማ መሆን ይችላል። ከሙናፊቆች ጋር ጂሃድ የሚደረገው የእውቀት ጂሃድ ነው። ከካፍሮች ጋር ጂሃድ የሚደረገው ብዙ ጊዜ የእጅ ጂሃድ ነው። ከላይ ጀምሮ የተያዙ ናቸው። ነፍስያውን ጂሃድ አድርጎ አሸንፎ ኸይር ላይ ያላሳተፋት ከሸር አስሮ ያልያዛት ሰው ሸይጣንን ማሸነፍ አይችልም። ከሸይጣን ጋር ጂሃድ አድርጎ ነፍስያውና ሸይጣንን ማሸነፍ ያልቻለ ሰው ካፈርን ጂሃድ አድርጎ ማሸነፍ አይችልም። ስለዚህ ጂሃድ የሚጀምረው ከነፍስ ነው። በሁሉም የሕይወታችን ዘርፍ ላይ ከነፍስያችን ጋር ትግል ገጥመን አላህ የሚጠላውን ልንተው አላህ የወደውን ልናደርግ